ዩቱብ ሾን አዳዲስ ፊቸሮችን አውጥቷል። እነሱን አሳያቸዋለሁ ዛሬ ብቻ እናንተ አብራችሁ ብቻ ቆዩ። ፊቸርና ጊፍት ፊቸር ላይ እንደ ቲክቶክ መሳምና የሚባሉ ነገር ማለት ነው። እዛ ላይ ደግሞ ኦሮቢ የሚባል ነገር አለ። ኦሮቢን ከጉግል አድሰንስ ጋር ኮን በማድረግ እንደ ቲክቶክ መሰብሰብ እንችላለን ማለት ነው ገንዘብ። ልክ እንደ ላይፍ ስትሪም ማለት ነው። እሱ አንድ አምጥቶታል። አዲስ ፊቸር ኮሚኒቲ ሀብ ይባላል። ይህ ልክ ብዙ ሰዎች የሚያዩቸው እና ደግሞ ኮሜንት ኮሜንታቸው ብዙ የሆነ ያመጣላቸዋል ማለት ከስር ብዙ ላይ ያገኘው ብዙ ኤንጌጅ ጥሩ ኮሜንት ያለውን ያሳያቸዋል ማለት ነው ከነ ፐርሰናልንቱ። ይሄ ዩቱብ አዲስ ፊቸሮች ካመጣቸው ነው አንዱ ነው። ኮሚኒቲ ሀብ ይባላል። ይህ በቅርቡ አንዳንዶች ላይ ይመጣል እና ይህ አሪፍ እንትንም ኮሚኒቲ ብዙ ላይክ ያገኘ ልክነት ይጠቁ ብዙ ላይክ ያገኘ ምና እና ጥሩ ኮሜንቶችን ይደረድርላቸዋል ማለት ነው። ይሄ ሁለተኛው ዩቱብ ሾርት አብዴት ካደረጋቸው ሁለተኛው ዩቱብ ሾርት አብዴት ካደረጋቸው መካከል ኤንስቲከርስ ይባላል። ይሄ ምን ማለት ነው? ልክ ቪዲዮችን ፖስታ አንታቸው ጥያቄ ትጠይቃላችሁ ማለት ነው። ያን ጥያቄ ፖስት አደርጋላችሁ ሰዎች ያን ጥያቄ ሪኮመንድ ያደረጉታል ማለት ይመልሱላችኋል ማለት እና እሱ አዲስ ፊቸር ነው። ዩቱብ ሾርት ላይ ከአፕዴት ከደረረጉት መካከል ማን ክዩኤንኤ ስቲከርስ ይባላል። ጥያቄ መጠየቅ ከፈለጋችው ጥያቄ ከፈለጋችው ከረር መቀየር ትችላላችሁ። ሰማያዊ ማለት ትችላላችሁ። የፈለጋችው ከረር መቀየር ትችላላችሁ እና ይሄ ምንድን ነው? ጥያቄ ትጠይቃላችሁ ያ ሰው እናትና ኮሜንት እንዲያደርግ እንዲጠያቅ የተለያዩ ጥያቄዎችን አዘጋጅታችሁ በዚህ መልክ ከወደሳቸሁ ጌጅ መደራረግ ትችላላችሁ፣ ኮሚኒኬት ማድረግ ትችላላችሁ። ስለዚህ ይ ክስትቀስ ዩቱብ ሾርት አብዴክ ካደረጋቸውና ከትካላቸው መካከል አንደኛ ነው ማለት ነው። ኢንስፓይሬሽን ይባላል ይሄ ኮንቴንት የሚለው ላይ ገብታችሁ ቢሎስ ገብታችሁ ኢንስፓይሬሽን የሚል ታገኛላችሁ። ታይትን ዲስክሪፕሽን ራሱ ይጽፍላችኋል ማለት ነው። ይሄ አሪፍ ነው በጣም ምትጠቀሙበት አሪፍ ነው። ለአንዳንዶቻችሁ ከመጣላችሁ ሞር፣ ተጠቀሙት ይሄ ኢንስፓይሬሽን የሚባለው ከአንዳንድ ሰዎች አሳማኝ ከፈለጋችሁ እዛ ላይ ጽፋችሁ ራሱ እንጌጅ የሆኑትን ሀሳቦች ለናተ ያመጣላቸዋል። አልማ ዲስክሪፕሽን ታይትል ይጽፍላችሁ አልማ። ይሄ ኢንስፓይሬሽን ይባሉ ፊቸር። ስለዚህ ይሄ አንዱ አፕዴት ከሆኑት መካከል አንደኛው ነው ማለት ነው። ሌላው ደግሞ አፕዴት ካደረጋችሁ መካከል አንደኛ ከ60 ደቂቃ በላይ ወደ ሶስት ደቂቃ አሳድጎታ ከ60 ሚኒት በላይ አሳድጎታ ነው ማለት ነው። ይሄ ዩቱብ ሾርት አዲስ ፊቸር ነው። በስልካችሁ ገብታችሁ ፕላስ ሶስት ደቂቃ ማድረግ ትችላላችሁ ማለት ነው። ቪዲዮችሁ ከትንግ ማድረግም ትችላላችሁ። በዛም ደግሞ ጽፋችሁ ደግሞ ድምፁ መቀየር ትችላላችሁ እና ይህ አዲስ ፊቸር ነው ዩቱብ ሾርት ላይ አብደ ከሆኑት መካከል ማለት ነው። ሱፐርቻ ጎልስ የሚባል አለ እና ላይፍስትሪም ስገቡ ልክ ግባችሁ ጽፋላችሁ። እንዴት ነው ሴሌብሬት የምታደርጉት የምትሉን ነገር ትጽፋላችሁ። እዛ ስታርት ስለው እዛ ያመጣላችሁ ልክ። እና የፍስትሪም ነው። ይሄም አዲስ ፊቸር ነው እና እሱም አፕዴት ሆኗል ማለት ነው። ዩቱብ ሾርት ላይ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይሄም ቪዲዮ ተመለከቱት ይመቻችሁ።